በከተማ አስተዳደሩ ቤት ለማግኘት በተለያዩ ጊዜ የቆጠቡ የማህበረሰብ ክፍሎች አሉ። እንደው የነዚህ የማህበረሰብ ክፍሎች እጣ ፈንታቸው ምን ይሆን? መልካም፣ ጥሩ ጥያቄን የጠየቅሽኝ። በመሰረቱ ቆጣቢዎች አሉ። ጠርተው ጠርተው ኦልሞስት ወደ አምስት መቶ ሺህ የሚሆኑ ቆጣቢዎች አሉ። እነዚህ ቆጣቢዎች ብር የቆጠቡት ለራሳቸው ነው ብሎ ከአካውንታቸው ውስጥ ነው የቆጠቡት በራሳቸው ስም ዝግ የሆነ አካውንት ላይ የቆጠቡት የቆጠቡበትም አንዱና ዋነኛው ምክንያት ቤት ሲደርሳቸው ቅድመ ክፍያ አለ የሚከፍሉት በቆጠቡት መጠን ማለት ነው ማለት በተመዘገቡት መጠን ሀያ ሰማኒያ ሊሆን ይችላል አርባ ስልሳ ሊሆን ይችላል ሶ ቅድመ ክፍያ ክፈሉ ሲባሉ የሚከፍሉት አጥተው እጣው እድሉ ከሚያመልጣቸው አስቀድመው እንዲቆጥቡ ይመከራል በዛ ምክንያት በራሳቸው አካውንት ባንክ አቆጥበዋል ለዛም ነው ሲፈልጉ የሚያወጡት። ለምሳሌ ሲፈልጉ ያወጡ፣ በጣም መርካቶች ናቸው፣ ሲፈልጉ ያወጡታል። ካወጡት በኋላ መልሶ ማስገባት አይችሉም። በእርግጥ በራሳቸው አካውንት ላይ ነው ያስቀመጡት። ግን እንደዛም ሆኖ ሰፊው የሕብረተሰባችን ክፍል ቤት ይፈልጋል። በጣም አቅርቦቱና ፍላጎቱ አልተመጣጠንም። ስለዚህ ይህንን ፍላጎት በተቻለ መጠን ለማጣጣም በሰባት ዓመት ውስጥ አይደለም ሶስት መቶ ሰማኒያ ሺህ የሚሆኑ ቤቶች እንደ ሊቨር ለማድረግ የቻለው ከተማ አስተዳደሩ አሁንም ሰፋፊ ስራዎችን ተነድፈው ደግሞ እየተሰሩ ነው። ለምሳሌ በመንግስትና በግል አጋርነት እየተሰሩ ያሉ ቤቶች አሉ። እኛም በትሬጀር እየሰራናቸው ናቸው ያለ ናቸው ቤቶች አሉ። ለምሳሌ 50 ሺህ የሚሆኑ ቤቶችን ነው አሁን 2018 በመንግስት ትሬጀር ብቻ ለመስራት ያሰብነው። አጠቃላይ አንድ መቶ ሺህ ቤት ነው የምንሰራው 50 ሺህ የሚሆነውን ቅድም ያነሳቸው ሞዳሊቲዎች እነሱ ታሳቢ ተደርጎ ነው ቴክኖሎጂ በቴክኖሎጂ የምናለማቸው ቤቶችም አሉ፣ በወራት የሚያልቁ ሀምሳሺው ግን በትሬዠሪ የምንሰራው ቤት ነው። ከዚህ እና ሌሎችም በርካታ የምንሰራቸው ቤቶች ስላሉ የእድሉ ተጠቃሚ ነው የሚሆኑት። እድሉ በጣም ሰፊ ነው። ግን ደግሞ ብር ሴፍ ሲያደርጉ ሲያጠራቅሙ፣ ብሎክ አካውንታቸው ላይ ለራሳቸው የሚጠቅማቸው ሲደርሳቸው ቅድመ ክፍያ የሚከፍሉበት እንደሆነ በዚህ አጋጣሚ ማስታወስ ፈልጋል። የአዲስ አበባ ከተማ የቤቶች ልማት አስተዳደር ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ስቱዲዮ ተገኝተው ላደረሱን መረጃ አመሰግናለሁ። ሸጋ ምሽት ይሁንልዎት። አመሰግናለሁ።